አሁንም ዛሬ መቅም አብረን እንድንኖረው ይሳለ። ከዚህ በኋላ እንድትይኝም አልፈልግም። ሰላም ሰላም! ውድ ፋሚሊዎች እንደምንድናችሁ? ያው ዛሬ በአዲስ ቪዲዮ መጥቻለሁ። ያው ዛሬ እንግዲህ የመጣሁት ሰሞኑን እየተፈጠረ ያለው ነገር አይታችኋል። ባለፈው ሚትን አብረን እንድንሄድ በነገርኳት ጊዜ ፍቃደኛ አልሆነችም። እኔ ደግሞ እስከ መቼ ድረስ ብቻዬን እንደዚህ እየመጣሁ እዚህ እየመጣሁ እነሱንም ማስጨነቅ መረበሽም አልፈልግም። ስለዚህ እኔም የራሳችን ሕይወት እንዲኖረን እፈልጋለሁ። እሷም በዚህ ፍቃደኛ ነች፣ ደስተኛ ነች። እና ያው እየከለከለንም ያለው ሳሚ ነው። ሳሚም ደግሞ እንዴት ተተሻት ትሄጃለሽ በዚህ ሰዓት እሙን ነው እያለ ያለው እሷም እሙን እሙን እያለች እየተጎዳሽ ነው የምትሄደው እዚህ ጋ ልጅ አለ፣ ጸንሳለች። እስከ ጸንሰች ድረስ ደግሞ ይሄ ልጅ የተረገዘው እንክብካቤ ያስፈልገዋል። ከእንክብካቤ ውጭ ደግሞ የሚያስፈልጉት ብዙ ነገሮች አሉ። እሷ ይህንን እየተጎዳች በምትሄድበት ሰዓት ልጁ የሚወለደው ልጅም እየደከመ ነው የሚሄደው። ስለዚህ እኔ ደግሞ አሁን ላይ የሚፈልገው ነገር አብሬ መኖር ነው። እስከ መቼ ድረስ እዚህ እየመጣሁ እነሱ ጋር እሷን ለማየትም ከእሷ ጋር ለመሆንም ችግር ነው። ምክንያቱም እንደ አባወራ በአንድ ቤት ውስጥ ነው እንጂ ሁለት አባወራ በአንድ ቤት ውስጥ ሊኖር ትንሽ ይከብዳል። የምንፈልገውንም ነገር ለማድረግም በጣም የሚከብድ ነገር ነው። ስለዚህ ያው እኔ የምለው አሁን ላይ አብረን እንድንኖር ነው የምንፈልገው። ዛሬ መነግራት ነገር ትልቅ ነገር ነው። ለአንዴና ለመጨረሻ ጊዜ ነገር ነግራታለሁ። ፈቃደኛ ካልሆነች እኔ የማደርገው እናውቃለሁ። ስለዚህ እንግዲህ እሷን ምን እንደምትል ደግሞ አብረን እናያለን። ስንት ጊዜ መጠበቅ

አዎ በሰላም እማናግርሽ ነገር አለ። ያው ታውቂዋለሽ፣ የምናግርሽ ነገር ስለዛ ነገር ነው። ምን? አዎ አዲስ ነገር አለ። ባለፈውም አውርተን ነበረ። እንግዲህ ያው ሳሚያ ለመኖሩ ትልቅ ነገር ነው። እንድናወራ ይመቻቻል ብዬ አስባለሁ ሰው ነው። ባለፈው ማሩት አለበት ፍቃደኛ ልለሽ ግን እኔ አንድና አንድ፣ አሁንም አንድና ለመጨረሻ ጊዜ ከዚህ በኋላ ማልጠይቅሽ እኔ አሁን ላይ እስከመቼ ነው እኔ ብቻዬን እየኖርኩኝ እዚህ ድረስ እየመጣሁኝ? እሷ ቢያንስ ትንሽ እስከሚሻላት ድረስ ነው። እንዴት ነው የምታስበው? እንደዚህ ሆና ምንም ማድረግ አልችልም። ሲሚኝማ፣ አንደኛ ነገር እዚህ ጋር ጸንሰሻል። ይህ ልጅ የተጸነሰው ብዙ ነገር ያስፈልገዋል። እየደከመሽም ነው የምትሄጂው ከቀን ወደ ቀን ጉልበት እያጣሽ ነው የምትሄጂው። ይህንን ደግሞ የሚንከባከብሽን ብዙ ነገር የሚያስፈልግሽ ነገር አለ። ይህንን ደግሞ አንድ ላይ ሁነን አንድ ላይ እየኖርን ነው እኮ እና በየትኛው ሰዓት ነው? አሁን በዚህ ሰዓት መሆን እኮ አንድ ላይ አንችልም። ብንሆን ደስ ይለኛል። እኔ ግን እንደዚህ ሁኔታዎች ውስብስብ ብለው እኔ እናንተ አንድ ላይ ድንሆን ጭራሽ የማይታሰብ እንዴት ነው የምታስቢው? አንተ አስበዋ አዙር እንደ እኔ ብሆን ብለ አስቤበት ነው ይ ላረ አለ ሰው፣ እሱም አለ እሱ ምንድን ነው የሚሰራ? ቢኖርም እኮ ቢያንስ እሷ ተጨማሪ ሰው ያስፈልጋታል። አለ አይደለ እንዴ ሰራተኛ እናታደግ ሌላ አ በቃ፣ እኔ በዚህ ሰዓት አስፈልጋታለሁ። አኔ አይደለም ወይስ አንቺ ሌላ የምታስቢው ነገር አለ? ሌላ ምንድን ነው የማስበው? ደስ ነው የሚለኝ ግን በቃ ሁኔታዎቹ ቢያንስ እስከሚስተካከሉ ድረስ ምናምን ቢያንስ መታገስ በቃ ያለብሽው፣ ተይ እንጂ እስከ መቼ ልታገስ? ስንት አታገስ? ስንት ጊዜ ልታገስ? እኔ ከዚህ በኋላ የምታገስበት ነገር የለኝም። እኔ አልቆይም። በቃ እኔ ልጅ እስካለ ድረስ አሁንም ዛሬም ነገር ከነጎዴም አብረን እንድንኖር ነው የምፈልገው። ቻምፒዮን ስኳ አንተ ትንሽ አስብ እስኪ፣ እኔ እህቴ ብትሆን ብላ አስባት። አሁን እንደዚህ የሆነች እንዴት ነው የምናደርገው? እስኪ ንገር፣ ንገር፣ ይሄን ብቻ ንገር። እንደዚህ የሆነች እኔ እንዴት ትቻት ብሄድ እንዴት ነው አይምሮ የሚሰጠኝ? ሌላ ሶስት ታውሽ ነገርኩሽ። እኔ በቃ አብረን እንድንሆን ነው የምፈልገው እኮ እሱማ እኮ ማንም እኮ ይጓጓል ይፈልጋል ሁሉም ሰው ማለት ነው። ግን ደግሞ እዚህ ጋር

አንቺ እንዴት ነው የምታስቢው? ሲጀመር እኔ ነገርኩሽ። በቃ አሁንም ዛሬ ነገም አብረን እንድንኖር ነው። ከዚህ በኋላ እንዲትይኝም አልፈልግም። ስሚ። አንተ በእሷ ላይ እንደዚህ አታወራውም፣ ቢያንስ መመለስ ቢያቅታት ትላለች እና እኔስ እንዴት ይሁን? እሺ፣ የሰው ልጅ እኮ ነኝ እኔ ከዚህ በላይ እንዴት ነው ማረገው? ሆን ቢያንስ እኮ አስብ። በቃ አንተ እያስብኩ ማ ነው እያስብኩ? እኮ አስቤ አስቤ ይህን ያል ቀን ጠበኩ፣ ይህን ያል ጊዜ እኮ ቢያንስ። በቃ እስከዚህ ታግሰሃል። ትንሽ ጠብቅ። በቃ እስከ መቼ? ትንሽ ጠብቅ፣ ጠብቅ፣ ብቻ ነገርኩሽ፣ በቃ ነገርኩሽ አንድ ቤት ውስጥ መቼ እኔ መጥቼ አብረን አንኖርም። አይደለ እንዴ አንድ አባወራ፣ መቼ አንድ ቤት ውስጥ ሁለት አባወራ አይኖርም። ምን አብረን እንሂድ፣ ሂጂ ልብስሽን አንቺ፣ እንውጣ። አቤት ስለ ሳሚ አያገባኝም ስለሳሚ ስለ ሳሚ ባያገባህም ቤት ውስጥ ቢያንስ እሱ ቢሆን እሷን ትቼያት ሄዳለሁ እንዴት ነው ትቼያት ሚሄደውን ከአንተ ጋር እሱ እስከሚመጣ ድረስ ጠብቀን ምናምን እሱን አውራታ ሆኖ እንጂ እሱን ሳታወራው በኋላ እሷን ከእሷ ጋር ትቼያት ነው አብረሽኝ የማትሄጂ ከሆነ እውነቱን ነው የምነግርሽ። ከዚህ በኋላ እኔንም አታየው፣ እኔንም አታየው። ያረገሽው ልጅ የኔ አይደለም። እየሰማሽኝ ነው አይደል? ነገርኩሽ። አብረሽኝ የምትሄጂ ከሆነ

እንደዚህ ተመረጭ ሁለት ህፃን ቤት ውስጥ ያለ አታስብም፣ እንደቆመ ብለሽ እኮ እስኪ ቢያንስ አስብ። ቢያንስ ነገርኩሽ። የመጨረሻ ይህ ነው። ስለዚህ ጉዳይ አይገባሽም አንቺ ሁለት በእናትህ ተረዳኝ። እኔንም ጭራሽ በጭራሽ ማረዳሽ ነገር ከአሁን በኋላ ማለት ነው። ብዙ ጊዜ እጠብቂያለሁ። ምንድን ነው የምታስቢው? መልሽ ልኝ እንጂ ልብስ፣ ቢያንስ እሷ እስከምትረጋጋ ድረስ እንቆይ።

ብትረጅኝማ ይሄን ያህል ጊዜ አታስጠብቂኝም ነበረ እኮ። አላስጠብቅም ግን እኮ ስለኔ እኮ መረዳት አለብን። በመጀመሪያው አሁን እሷን እዚህ ጋር እንደዚህ የሆነች ጥያት ብሄድ እንኳን እኔ ለራሴ ተውና ቤተሰብ ምንድን ነው የሚሉኝ? ቤተሰብ ሕይወት ይሆንሻል አይሆንኝም። ገባሽይየ በእኛ ህይወት ማንም ጣልቃ አይገባም። እየሰማሽ ነው? ቤተሰብም ቢሆን ጣልቃ አይገባም። አሁን እኮ የኔ ነገር ብዙ ምንም የታወቀ ነገር የለም፣ ምን የለም። አሁን ምንም ላይ የለም ማለት ቢያንስ እኮ ሰው ወዱ እየገፋ ከሆነ ምናምን በጣም እንትን ይላል። በቃ ነገር አለ ምርመራ ተመርምረሻል እርጉዝ እንደሆን ታውቋል። ስለዚህ እሱም አውቃለሁ እኮ ግን በቃ ወራቶች ገና ናቸው ምናምን ገና እኮ ነው። ምንም ነገር እኮ የተፈጠረ ነገር ምንም በቃ እኔ አትፈልግም። አሁን አብሬ መኖር ነው የምፈልገው። እኮ ትፈልጋለህ ማንም ይጓጓል እኮ። እኔም እኮ ከአንተ ጋር ላለመሆን ፈልጌ አይደለም ፈልጌ ነው እንጂ ያቅማን መሻለሹ ከኔ ጋር አብረሽ ይችላለ መሆን አይደለም ተረጋጋ እናስብ ስለዚህ ቢያንስ በቃ የተወሰነ ወራ አሰብኩበት በጣም ብዙ ጊዜ በጣም ከሚባለው በላይ እምትሄጂ እኮ ነው የሄድሽ እኔን ገርሽ አንድ ነገር እሚት ሀሳቤን በጭራሽ አልቀየርም በጭራሽ ሀሳቤን እንድትቀይር አይደለም አሁን እያረኩ ያለሁት ቢያንስ እሱ አሁን ሰው የለም የለም እሷን ብቻ አሁን እንደዚህ ጥያት እንዴት ነው የምሄደው እስኪ አንተ አስብሽ ለራስ በራስ እንደራስ አስበው ቢያንስ ማለት ነው። እንደገና ደግሞ እሷን ብቻ ብትሆን እሺ ይሁን፣ ሁለት ህፃን ልጆች አሉ። እንዴት ነው ጥያቸው የሚሄደው? ወላንሳ አለች። ወላንሳ ሁለት ልጆችም እሷንም ትጠብቃለች። እስከዚያ ሳቢ ይመጣል። ነገር አይ በጣም እሱ ሊቆይም ይችላል ሊመጣም ይችላል አይታወቅም። ግን እስከሚቀርም አይቀርም፣ አይቀርም አለ። መቅረቱን አይደለም፣ እልህ ግን እስከሚመጣ ድረስ የሆነ ነገር የሚፈጠርስ